አሰላሙ ዓለይኩም ወረህመቱላሂ ወበረካቱሁ ውድና የተከበራችሁ የወሎ ጊራና ቲዩብ ቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ አልሐምዱሊላህ። ዛሬ ደግሞ ይዤላችሁ የቀረብኩት ቪዲዮ ከርዕሱ ላይ እንደ ተመለከታችሁት 132,000 የፈጀ ማቴሪያል ነው ማለት ነው፣ በትዕዛዝ የተሰራ ነው። ስለዚህ 132,000 የተሰራው ምንድን ምንድን ነው የሚለውን ኢንሻአላህ አብረን የምናየው ይሆናል ማለት ነው። ወደ ቪዲዮ ከማለፋችን በፊት ወሎ ጊራና ቲዩብ በአዲስ የሆናችሁ ሰብስክራይብ፣ ላይክ እንደዚሁም ሼር በማድረግ ወሎ ጊራና ቲዩብን አበረታቱ እላለሁ ማለት ነው። ላይክ ማድረጋችሁን እንዳትዘነጉ፣ ላይክ ስታደርጉ ነው የቪዲዮ ለሌሎችም ተደራሽ የሚሆነውና ቀጥታ ወደ ቪዲዮ እናልፋለን ማለት ነው። እዚህ ጋር እንግዲህ የምትመለከቱት በጣም የሚያምር አልጋ ነው ማለት ነው። ሁለት ኮሚዲን ያለው ነው ስለዚህ ስንት በስንት ነው የሚለውን እንደዚሁም ደግሞ ዋጋውስ የሚለውን ኢንሻ አላህ አብረን የምናይ ይሆናል ማለት ነው። በጣም የሚያምር ነው ማሻ አላህ ሸውሴን። እሺ ስንት በስንት ነው ታዲያ? ያልገው ሜትር ከሀምሳ እሺ ሁለት ኮሜዲን ያለው ነው። እስኪ መሳቢያው ምናምኑ እነው። መሳቢያዎቹ ናቸው እነዚህ በጣም የተለዩ ናቸው ማሻ አላህ ሁለት ኮሜዲን አለው ማለት በዚያም በዚህም አዲስ ነገር ለምሳሌ ምን አለው ከእስከ ዛሬው አዲስ ነገር ያለው፣ እኒህ ብላስቲኮች አዲስ ናቸው። እንደዚህ ናቸው። እንዲያጋጣሚ ተገኝተው ነው እንጂ አይገኙም ብዙ ጊዜ። በቀለም ርጭት ነው የምናመጣቸው ሌሎቹ። ይህን ዲዛይን የምናመጣው በቀለም ርጭት ነው የምናመጣቸው። አሁን ግን አጋጣሚ ዲዛይን ነው የተገኙ። ስለዚህ ከእነሱ ተለጥፈዋል ማለት ነው። እኒህ ተለጥፈዋል። ሌላ አዲስ ነገር ያለው እንግዲህ ይሄ ነው። ይሄ ነው እና ደግሞ እነዚህ ሽንትኖቹ

ነበረ። ስለዚህ ይህና አልጋ ስንት ብር ፈጀ? ማለት ነው አሁን ባለው ዋጋ 34 ሺህ ብር ከሁለት ኮሚዲን ጋራ እንደዚህ አድርገህ ሰርተህ ማቅረብ ትችላለህ ማለት ነው። ማሻአሏህ አልጋው እንግዲህ በጣም ነው የሚያምረው። የቀለም ምርጫውም እንደዚህ ቶሎ የሚቆሽሽ አይደለም፣ በጣም ነው የሚያምር። ስለዚህ በ34 ሺህ ብር ይህን የመሰል አልጋ ማሰራት ይችላሉ ማለት ነው። እዚህ ጋር የክችን ካብኔት

ወደ ዚያ ነው ቤት ሜትር ከ ከወዲያ ነው እንጂ ከሷ ቁራጭ አይደለችም ስለዚህ ሜትር ከሀምሳ በሜትር ከሀያ የሚባለው ከዚህ ጠርዝ እስከዚያ ጠርዝ ነው ማለት ነው። ሜትር ከ50 እንደዚህ የመስተዋት ናቸው እነዚህ። መስተዋት ያው ቤት ከሄድ በኋላ ነው የሚገጠመው። ከላይም ከታች ከላይም ከታች ይሄ ከፍ ከፍ ያለ ጋር እንደገና ወደ ውስጥ ስንመጣ እንደገና ማለት ነው። ይሄ ባል ይሄ ባዶ ነው። ትልቁ ባል ያለ አይደለ? እሱ ማስገባት ይችላል። ጓደው ይዘዋል። ሶስት ተሳቢ ማለት ነው። ማሻአላ። ስለዚህ አሁን የዚህ ዋጋ ስንት ሆነ? አርባ ስምንት ሺህ አሁን ባለው ዋጋ ሰርተህ ማድረስ ትችላለህ ማለት ነው። አሁን ከወር በላይ ሆኖታል። ምሳሌ አሁን አልጋ ሰላሳ አራት ሺህ ይኸኛው አርባ ስምንት ሺህ እዚህ ጋር ደግሞ

አሁን ደግሞ የዚህ ዋጋ አሁን ባለው ዋጋ ማሰራት የሚችሉ ይሆናል ማለት ነው። አሻውን በጣም ትልቅ ነው ውስጡም ምሳሌ አሁን ስ እንዲህ ያለ ቦታ ርካሽ አይደለም። እንዲህ እንዲህ ያለ ቦታ ርካሽ አይደለም እንዲህ ይላሉ። ከዚህ ስያሰሩ ሰው የመጡ ሲ ሚሰበሩና በአጋጣሚ ተያይተናል። ይቺ አርባ ሳንቲም የኔ ራሴ ዱላር አርባ ሳንቲም አርባ ሳንቲም ይሄኛው ግን አምሳ ነው። አዎ ግን ያንን በስተቀር የተሰራ ራሴ ላይ ስላየሁን ነውን ይሄ ራሴ ላይ ችግሩን አየሁን ጃኬት ምሳሌ ሱፍ አላግ አድርገ ያገ መስቀል አትችልም፣ እንትን ማድረግ አትችልም። ደግሞ ልብስን አጠርፈት በስነ ስርዓት ማ ትልቅ ልብስ ሰፊ ነው። ወደዚህ በኩል ያለው ስፋት አምሳ ሳንቲም አርባ ሳንቲም የዋጋ ልዩነት ይኖራል። የሚሆነው ምንድን ነው? በአርባ ሳንቲም ከተሰራ አራት አርባ ሳንቲም ከተሰራ

ብር ጠቅላላ ሌላ ቦታ ለምሳሌ ስጠይቋቸው የአንድ ሺህ ብር ለውጥ እያሳዩ እንሰራል የሚላሉ ማለት ነው። እነሱ ምንድን ነው በቃ የዚህ ያለውን ቪዲዮ ይቀሽሹና ከዛ በኋላ ነው እንትን የሚሉት ማለት ነው። እስቲ ሀሳብ በንግለጽ ማውሴን እዚህ ጋር ለምሳሌ አሁን ይሄን ስንትን ያልከው አስራ ሁለት ሺህ ከዛ አንድ ሺህ ቀነሱ አስራ አንድ ሺህ የሚቀነሱት ማቴሪያል አለ ማለት ነው። አልጋውም ጋር ለምሳሌ ሰላሳ አራት ሺህ አልክ። እነሱ በ33000 ወይ በ32000 ሊሆኑና የሚቀንሱት ማቴሪያል አለ ማለት ነው። የተሟላ ማቴሪያል አያስገቡም። ስለዚህ ልብ ማለት ያስፈልጋል ማለት ነው። ለምሳሌ የዋጋ ቅናሽ ሳይሆን ብዙ ብር አውጥታቸው ለአንድ ሺህ ብር፣ ለሁለት ሺህ ብር እኛ ከኛ ጋር ግዴታ እንዲመጡ አይደለም። ይህን ዋጋው ዕቃው የተሟላው ለምሳሌ የሰራ ያሰራውን ሰውዬ ሄዲያችሁ ቤት ታያላችሁ በዛ ዲዛይን አድርጎ እንዲሰራላችሁ ማለት ነው። ሀታ መዝጊያ ላይ ማለት ነው የውስጥ በር ሲያስገጥሙ በአንደኛ ቁልፍ ሂሳብ ይዋጡላችሁና በሁለተኛ ቁልፍ የሚገጥሙ ሰዎችም ስላሉ ነው ማለት ነው። ገብቷል አይደለ? እዛች ጋር ሂሳብ ቅናሽ ያደርጋሉ። ለ ምሳሌ፣ አንተ እዚህ ጋር ስምንት ሺ የምትገጥም ከሆነ ይህንን መዝጊያ በአንደኛው ዶላር ቁልፍ ማለት ነው እነሱ በሁለተኛው ወይም ኢቲቲ በሚባለው ይቀንስና የአንድ ሺ ብር ወይ አለቅ አንድ ሺ ሶስት መቶ ብር ትገዛለህ። የሆነ የሚቀንሱት ማቴሪያል ስላለ እዚያ ጋር ጥንቃቄ ያስፈልጋል ማለት ነው። ማለት ነው፣ አሪ ለሌላ ቦታ ሚሆን አታ፣ ጊራና ብቻ ሳይሆን እኮ ከጊራናም ውጭ ያሉ የቻናሌ ቤተሰቦች እነሱም ቢሆኑ በቃ ዶግላሩም በአንደኛው መሆኑ ማረጋገጥ መዝጊያ ስታስገጥሙ ነው። እንደዚህ አይነቱ ማቴሪያሎችም ሲሰሩ ለምሳሌ ቅድም ሰምታችሁታል የሁለት ሚዲኤፍ የሚቀንስበት አጋጣሚ እንዳለ ማለት ነው። በአርባ ሲሰራው በአራት ሚዲኤፍ በአምሳ ሲሰራ ደግሞ ስድስት ሚሊየን ይፈጀልባል ማለት ነው። ስለዚህ እንደዚህ አይነት ነገር የማቴሪያል ቅነሳ ስላለ እንደዚህ አይነት ነገር ጥንቃቄ እንዲታረጉ ነው ማለት ነው። ለዛሬ ያስኩላችሁ ቪዲዮ እንግዲህ ይህንን ይመስላል ማለት ነው። ቪዲዮውን ከማብቃታችን በፊት ለወሎ ጊራና ቴብ አዲስ የሆናችሁ ሰብስክራይብ፣ ላይክ እንደዚህም ሸር በማድረግ ወሎ ጊራና ቴብ አበረታቱ። ሁሴን ሰኤድ ጊራና ያው አዲስ አይደለም ማለት ነው። ለቪዲዮ ካሁን በፊትም እያሰራችሁትም ነው። ስልክ ቁጥሩ ኮሜንት ላይ አስቀምጣለሁ። በዚያ መሰረት እሱ ጋር ተገናኝታችሁ በፈለጋችሁት ዲዛይን ማለት ነው እናንተ በመረጣችሁት የሚሰሩት የሚያስረክባችሁናል። አሰላሙ አለይኩም ወረመቱላህ ወበረካቱ